አሁን በዝርዝር ወደምናየው ጉዳይ እናልፋለን። በብሔራዊ የዜጎች አስመላሽ ግብረ ኃይል ያለ መኖሪያና የስራ ፈቃድ በሳውዲ አረቢያ ለሚኖሩ ዜጎች የጉዞ ሰነድ ለመስጠት በሚሰራው ሥራም ከቅርብ ጊዜ ወዲህ በየዕለቱ ከአንድ ሺህ በላይ ዜጎች የጉዞ ሰነድ እየወሰዱ ነው ሲል የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር ጽህፈት ቤት አስታውቋል። በቀን ውስጥ የሚደረገውን የበረራ ቁጥር ለማሳደግም ከሳውዲ መንግስት ጋር የበረራ ፍቃድ ተጠይቆ ምላሽ እየተጠበቀ እንደሚገኝም ነው የተገለጸው። ራሄል ተስፋዬ ሰፋ ያለውን ታቀርባለች። ያለመኖሪያና የስራ ፈቃድ በሳውዲ አረቢያ የሚኖሩ ኢትዮጵያውያን ዜጎችን በተሰጣቸው የጊዜ ገደብ ውስጥ አጠናቆ ወደ ሀገራቸው ለመመለስ እየተሰራ ባለው ስራ እስካሁን ከ50 ሺህ በላይ ዜጎች የጉዞ ሰነድ መውሰዳቸው ተገልጿል። የጉዞ ሰነዱን ከወሰዱት መካከል ሰባ አራት ነጥብ አራት በመቶ ያህሉ ሴቶችና ህጻናት ናቸው ሲል የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር ጽህፈት ቤት አስታውቋል። እስካለፈው አርብ ድረስም የጉዞ ሰነድ ከወሰዱት ውስጥ 20 ሺህ የሚጠጉ ዜጎች ወደ ሀገራቸው የተመለሱ መሆኑን ይታወቀው የጉዞ ክፍያ መክፈል ስላልቻሉ የሚቀሩ ዜጎች ዜጎች እንዳይኖሩ ብሔራዊ የዜጎች አስመላሽ ግብረ ኃይልና የውጭ ጉዳይ ሚኒስቴር እየሰራ ነው ሲሉ የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ተናግረዋል። እንግዲህ አሁን ዝርዝር መረጃው ባይኖርም መክፈል ስላልቻሉ የሚቀርቡበት ምክንያት አይኖርም። ይህንንም በተመለከተ መንግስትና ሌሎች አካላትም ድጋፍ ማድረግ የሚፈልጉ አካላትም ጭምር ድጋፍ ተደርጎላቸው ወደ ሀገራቸው የመመለሱበት ሁኔታ እንዳለ መረዳት ይቻላል። ተመላሽ ዜጎች ወደ ሀገር ውስጥ ከገቡ በኋላ የስራ እድል እንዲያገኙ የቅድመ ዝግጅት ስራዎች እየተሰሩ መሆኑን የተገለጸው በዚህም በህገ ወጥ መንገድ ብዛት ያለው ዜጋ ህጋዊ ባልሆነ መንገድ ወደ ሳውዲ ሄደዋል ከሚባልባቸው አካባቢዎች በአማራ በደቡብና ኦሮሚያ እንዲሁም በአዲስ አበባ አስፈላጊው ዝግጅት እየተደረገ ነው ሲሉ ሚኒስትሩ ተናግረዋል። በማደራጀት ምናልባት በራሳቸው በስራ ፈጠራ ላይ መሰማረት የሚፈልጉ በንግድ የሚሆን በሌላ በግብርና የሚሆን በሚፈልጉት እንደ ሌላው ዜጎቻችን ተሰርቶ መኖር እንዲችሉ መንግስት አስፈላጊውን ድጋፍ እንደሚያደርግላቸው በተደጋጋሚ ሲገልጽ ቆይቷል። መጥቶ እንዲሁ ይበተናሉ ማለት አይደለም። በፈቃዳቸው ላይ የተመሰረተ አስፈላጊ አደረጃጀትና ድጋፍ እንደሚደረግላቸው መታወቅ አለበት። የሳውዲ መንግስት የጊዜ ገደቡን ይፋ ማድረጉን ተከትሎ በውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የተመራ የዜጎች አስመላሽ ግብረ ኃይል ወደ ሳውዲ አረቢያ በመሄድ ከሳውዲ ንጉስና የውጭ ጉዳይ ሚኒስትር ጋር ዜጎችን መብታቸውና ክብራቸው ተጠብቆላቸው በተሰጣቸው የጊዜ ገደብ እንዲወጡ ማድረግ በሚቻልበት ሁኔታ ላይ መነጋገራቸው ይታወሳል። ህጋዊ የመኖሪያና የስራ ፈቃድ የሌላቸው ዜጎች ባሉበት ህጋዊ የሚሆኑበት ሁኔታስ ማመቻቸት አይቻል ይሆን? ዶክተር ነገሪ ሌንጮ፣ ይሄ የእኛ ውሳኔ አይደለም። ምክንያቱም የሳውዲ አረቢያ መንግስት ኢትዮጵያውያን ብቻ ሳይሆኑ ሌሎችም ከሀገር እንዲወጡ ወስነዋል። ስለዚህ እነዚህ እዚሁ ቢቀሩ ይሻላል፣ ሌሎቹ ደግሞ መመለስ አለባቸው ብለን የመወሰን እና የመለየት ት ውስጥ መግባት የሚቻል አይደለም። ለሌሎችም ሀገር ይሄ እድል አልተሰጠም ማለት ነው። ወደ ሀገር ከተመለሱ በኋላ ተመልሶ መሄድ የሚችሉበት ሁኔታ ተመቻችቶ ብቃቱ ያላቸው ተመልሶ የመሩበት ሁኔታ ይፈጠራል ማለት ነው። ሕጉን በመከተል ወደ ሀገራቸው ተመልሶ እድላቸውን ቢሞክሩ ነው የሚሻለው። ዜጎቹ በተለያዩ ችግሮች ውስጥ አልፈው በሀገሪቱ እየሰሩ እንደመሆናቸው ወደ ሀገራቸው ከተመለሱ በኋላ ሁኔታ ከተመቻቸላቸው መስራትና ለሀገር ኢኮኖሚ የበኩላቸውን ማድረግ የሚችሉ ናቸው ያሉት ሚኒስትሩ፣ በውል ቁጥራቸው የማይታወቀውን ያለ ህጋዊ ፈቃድ በሳውዲ የሚኖሩ ዜጎችን በመመለስ ረገድ ሁሉም የበኩሉን ኃላፊነት ሊወጣ እንደሚገባም ተናግረዋል። ከአለፈው ዓመት ወዲህ በአንዳንድ የኢትዮጵያ አካባቢዎች በተከሰተው ድርቅ ሳቢያ ጉዳት የደረሰባቸው ዜጎች አሁንም ድጋፍ የሚሹ መሆኑ ታውቋል። በአብዛኛው የሀገሪቱ አካባቢዎች የዝናብ ሁኔታ እየተሻሻለ በመሆኑ ውሃን በቦቴ የማቅረብ ስራ እየቀነሰ መምጣቱን የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር አስታውቋል። አሁንም ድረስ ግን ለምግብና ውሃ እጥረት የተጋለጡ ወገኖች በመኖራቸው አገልግሎቱ ተጠናክሮ መቀጠሉ ነው ሚኒስትሩ ዶክተር ነገሪ ሌንጮ የገለጹት በድርቅ ለተጎዱና እርዳታ ለሚሹ 7.8 ሚሊዮን ያህል ዜጎች በኢትዮጵያ መንግስት በቀሪው ዓለም ምግብ ፕሮግራም እና መንግስታዊ ባልሆኑ ድርጅቶች የምግብ ስርጭት እየተካሄደ መሆኑም ተገልጿል። በነዚህ አካባቢ በሚገኙ ትምህርት ቤቶች ለሚማሩ 1 ሚሊዮን 130 ሺህ 290 ተማሪዎች ምገባ እየተከናወነ መሆኑም ተነግሯል። ድርቁን ሙሉ ለሙሉ ለመቋቋም እና እዚህ በኋላም በድጋሚ እንዳይከሰት መንግስት ትኩረት ሰጥቶ እየሰራ ነው ሲሉ ሚኒስቴሩ ተናግሯል። ራሄል ተስፋዬ ናት ይህን ያዘጋጀችው። ከስደት ተመላሾችና ለስደት ተጋላጭ የነበሩ ወጣቶች በተለያየ የሙያ ዘርፎች በትናንትናው እለት ተመረቁ። በአምስት የተለያዩ የሙያ ዘርፎች ማለትም በምግብ፣ በህንፃ ፊኒሽንግ፣ በአልሙኒየም ስራ፣ በውበትና በልብስ ስፌት 104 ወጣቶች ተመርቋል። የስደት ተመላሾችን ማህበራዊና ኢኮኖሚያዊ አቅምን ለማጎልበት በከፍተኛ ደረጃ እንደሚረዳም ይህንን ፕሮጀክት እየተገበረ የሚገኘው ላይቭ አዲስ የኢትዮጵያ ነዋሪዎች በጎ አድራጎት ድርጅት ስራ አስኪያጅ አቶ አለማየሁ ተሾመ ተናግሯል። ከአዲስ አበባ ሰራተኛና ማህበራዊ ጉዳይ ቢሮ፣ ከአውሮፓ ህብረት፣ ከአይሪሽ ኤድ እና ከብሪቲሽ ካውንስል በተገኘ ድጋፍ መከናወኑን አቶ አለማየሁ ገልጿል። በቀጣይ ከሳውዲ አረቢያ ለሚጠበቁም ከአራት መቶ ሺህ በላይ ወገኖች ተገቢው ድጋፍና ትብብር በልማት አጋሮች እንዲቀጥልም ጥሪ አቅርቧል። ሳዑዲ አረቢያ የሰጠችው የዘጠና ቀን የምህረት አዋጅ ሊጠናቀቅ ሶስት ሳምንት ብቻ ይቀረዋል። ስሞን ደረጄ እንደዘገበው ስርዓት 12ታችንን እየሰማችሁ ነው። ከሀገር ውስጥ ያገኘናቸውን መረጃዎች እየነገርናችሁ ነው። የአስረኛ ክፍል ብሔራዊ ፈተና ያለምንም እክል መጠናቀቁንና የ12ተኛ ክፍል ወደ ከፍተኛ ትምህርት መግቢያ ፈተናም እንዲሁ በጥሩ ሁኔታ እየተካሄደ ነው ሲል የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር ጽህፈት ቤት አስታውቋል። የአስረኛ ክፍል ብሔራዊ ፈተና መጀመሩን ተከትሎ ተቋርጦ የነበረው የኢንተርኔት አገልግሎት አሁን በርካታ ተቋማት አገልግሎቱ የተለቀቀ መሆኑን ሚኒስትሩ ዶክተር ነገሪ ሌንጮ ተናግሯል። የኢንተርኔት የአገልግሎት መቋረጡ ያስፈለገው ፈተና ይሰረቃል በሚል ስጋት ሳይሆን በማኅበራዊ ድረገጾች በሚሰራጩ የተሳሳተ መረጃዎች ሳቢያም ተፈታኞች እንዲሁም ወላጆች እንዳይረበሹ ለማድረግ መሆኑን ነው ሚኒስትሩ የገለጹት። በአገልግሎቱ መቋረጥ ሳቢያ ሌላው የህብረተሰብ ክፍል እንዳይጠቀም ያደረገ ቢሆንም ተማሪዎች የረዥም አመት የልፋት ውጤታቸውን የሚያዩበት ብሔራዊ ፈተናዎች የማህበራዊ ድረ ገጾች በሚያደርሱባቸው ስነ ልቦና የተጽዕኖ ሳቢያም ከሚደርስ ጉዳት የሚጠብቅ ነው ብለዋል። ሚኒስትሩም በመጪው ሐሙስ የ12ተኛ ክፍል ብሔራዊ ፈተና መጠናቀቅን ተከትሎ አገልግሎቱም ሙሉ ለሙሉ የሚጀምር መሆኑንም ተናግሯል። ራሄል ተስፋዬ እንደዘገበችው የኮምቦልቻ ባቲ ሚሌ 133 ኪሎ ሜትር አስፋልት ኮንክሪት መንገድ ግንባታ ስራው ተጠናቀቀም። የኮምቦልቻ ከተማን መነሻ አድርጎ ሚሌ ከተማ የሚደርሰው የኮምቦልቻ ባቲ ሚሌ 133 ኪሎ ሜትር አስፋልት ኮንክሪት መንገድ ስራም በ28 ቢሊዮን ብር ወጪ መጠናቀቁን የኢትዮጵያ መንገዶች ባለስልጣን ኮሚዩኒኬሽን ዳይሬክተር አቶ ሳምሶን ወንድሙ ተናግሯል። ይህ ፕሮጀክት ገርባ ደጋን፣ ቡርቃንና ባቲ ከተሞችን አቋርጦ ኮምቦልቻን ከሚሌ ከተማ ያገናኛል። ለአሰራር አመቺነት ሲባል በሁለት ኮንትራክተሮች ተከፍሎ ዞንግሜይ ኢንጂነሪንግ ግሩፕና ሻንዶንግ ሃይዌይ ኢንጂነሪንግ ግሩፕ በተባሉ ዓለም አቀፍ የቻይና ተቋራጮች የተገነባው መንገዱም መዋለ ንዋይ የተሸፈነው ከዓለም ባንክ በተገኘ ብድር እና በኢትዮጵያ መንግሥት መሆኑን አቶ ሳምሶን ተናግሯል። የመንገዱ መጠናቀቅ የአማራና የአፋር ክልሎችን በአጭር ርቀት የሚያገናኝ በመሆኑ ቀደም ሲል በኮምቦልቻ ሚሌ ለመጓዝ ከኮምቦልቻ ወልዲያ ጭፍራ ሚሌ ደረግ የነበረውን ዙሪያ ጥምጥም ጉዞ ያስቀራል። ነዳጅ ቁጠባ ከተሽከርካሪ ደህንነትናም በቂ የትራንስፖርት አገልግሎት ከማግኘት በተጨማሪም የመንገዱ ምቹነት እንዳስደሰታቸውም አስተያየት ሰጪዎች ገልጸዋል። ማህሌት ካሳውን እንደዘገበችው አድማጮች በስርዓት 12ን እያደመጣችሁ ነው። አሁን ደግሞ በቀጥታ ወደምናየው ጉዳይ እናልፋለን። ክረምቱ መምጣቱን ተከትሎ አዲስ አበባ በትራፊክ ፍሰቱ ላይ እንዴት እየተቀበለችው ይሆን? ማህሌት ካሳሁን ዝርዝር አላት። እንደ ሀገር እየደረሰ ያለውን የትራፊክ አደጋ ለመቀነስ በሚል ከጥር ወር ጀምሮ ሀገር አቀፍ ዘመቻ መጀመሩ በስፋት ሲወሳ ነበር። ከዚህ ጋር በተያያዘም ተግባራዊ ከተደረጉት እርምጃዎች ውስጥ የአልኮል መጠጥ አሽከርካሪዎች ላይ በመሳሪያ በታገዘ መልኩ ቁጥጥር መደረጉ የሚታወስ ነው። ይህም ብቻ ሳይሆን አሽከርካሪንም ሆነ ትራፊኮችን በአካተተ መልኩ ስልጠናዎች ሲሰጡ እንደነበር እና የመንገድ መብራቶችንም የማስቀመጥ ስራ መሰራቱ ሊጠቀስ ይችላል። ከዚህ ጋር በተያያዘ የትራፊክ አደጋ የመቀነስ ማሚያ እያሳየ ነው ሲባል የነበረ ቢሆንም አሁን ላይ አደጋው ስለመጨመሩ ተጨባጭ መረጃዎች ያመላክታሉ። የተጠቀሱት የመፍትሄ እርምጃዎች እየተወሰዱ መሆኑ እየተነገረ ባለበት ሰዓት መሰል አደጋዎች ለምን በዙ የሚለውን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ባለሙያ የሆኑትን ምክትል ኢንስፔክተር አሰፋ መዝገቡን ጠይቀናል። ብዙ ብዙ በትራፊክ ደህንነት ላይ የሚሰሩ ስራዎች እየተሰሩ ነው። የሚሰራው ስራ መሬት ላይ መዋል መቻል አለበት ማለት ነው። ሰው ትምህርት የተወሰደውን ትምህርት ወደ ትክክል ወደ ተግባር ቀየር መቻል አለበት። ካልቀየረ በአንድ ጆሮ ሰምቶ በአንድ ጆሮ የሚያፈስ ከሆነ አደጋው መቼ በሱ ላይ እንደሚከሰትም ከመድረሱ በፊት ማድረግ የሚገባቸውን ጥንቃቄ ብቻ ለማድረጉ ለአደጋው መባባስ ምክንያት ነው። አርብ ቅዳሜ፣ እሁድ እንኳን ስናይ በጣም ብዙ አደጋ ነው። ስድስት የሞት አደጋ ነው በዚህ በሶስት ቀን ውስጥ ብቻ የተመዘገበው ማለት ነው። ስለዚህ የአደጋው መባባስ ነው የሚያሳዩ ምክትል ኢንስፔክተር አሰፋ መዝገቡ እንዳሉት በተጠቀሱት ሶስት ቀናት ውስጥ እንኳን የደረሰው አደጋ የታክሲ ረዳት ያለ ፈቃድ ለማሽከርከር በመሞከሩና በሞተር ሳይክል ምክንያት ተጠቀ ተጠቃሽ ናቸው። በጥቅሉም የአሽከርካሪዎች ጥንቃቄ ላይ መስራት እንዳለበት ያመላክታል ብለዋል። ከዚሁ ጋር በተያያዘም የክረምት ወቅት እየመጣ እንደመሆኑ ከተለመደውም በተለየ ጥንቃቄ መደረግ አለበት ብለዋል። ጉዳዩ ከአሽከርካሪዎች ጥንቃቄ እርምጃ ባለፈም የመንገዶች ደህንነት ላይ የሚመለከተው አካል ሊሰራ እንደሚገባ የሚያሳስብ ነው ሲሉም ተናግረዋል። ክረምት አደጋን ለመባባስ ምክንያት ነው ራሱ ዝናብ፣ የመሬት እርጥበት የመሳሰሉት ነገሮች እይታን የሚከልሉ እንደ ጉም ነገሮች ምናምን ከመጡ አደጋ ሊባባስ የሚችልበት ነገር ይኖራል። 2008 ለምሳሌ ትልቁ አደጋ የተመዘገበበት የሞት አደጋ የተመዘገበበት በነሐሴ ወር ላይ ነው። ስለዚህ ከወዲሁ የተሽከርካሪያችንን ቴክኒክ በደንብ ካላሟላ ነው፣ የራሳችንንም ብቃት በደንብ ማረጋገጥ ካልቻለን አደጋውን ልንከላከል የምንችልበት ነገር የለም። ከዛ ውጭ ለመንገዶች ባለስልጣን አሁንም አስፋልቶቹን ሰርቷል፣ ነገር ግን ይሄ ውሃ መውረጃ ፉካዎች መሬት ውሃ እንዳይቋጥሩ በተቻለ መጠን አሁንም እየተዟዟረ እያዩ በጣም የሚቋጥሩበት ቦታ ላይ አሁንም አቅጣጫ የማሳየት ነገር መሰራት መቻል አለበት። ከትራፊክ አደጋ ቁጥጥር ጋር በተያያዘ የተጀመረው ዘመቻ ማብቂያ ሐምሌ ወር ላይ እንደመሆኑም ሕጉ የሚጠበቅበትንና መመሪያዎችም የሚጠናከሩበትን አቅጣጫ ይቀመጣል ያሉ ሲሆን በተለይም አደጋውን ለመቀነስ ቋሚ መመሪያዎች የሚቀመጡበት ሊሆን እንደሚገባም አሳስበዋል።